ለጀግና ሴት ነች፣ ደግሞ ድርጅታችን ስጦታ ላይ ወርክተልች ይፈልጋል። እንኳን ደስ አለሽ መቅደስ ደበሳይ። ያልታሰበ በረከት ወርዶላታል። ቤትን የሚያህል ነገር እንደ ቀልድ በስጦታነት ተሰጥቷታል። ተወዳጇ ፕሮግራም አቅራቢ፣ የቀድሞ የኢቢኤስ ቴሌቪዥን ጋዜጠኛ እና የአሁኗ የአባይ ቲቪ ጋዜጠኛ መቅደስ ደበሳይ የሴቶችን ቀን በማስመልከት ስለ ስኬትሽ ቺርስ ተብላለች፣ ስጦታም ተበርክቶላታል። በሚያስደንቅ ፍጥነትም ወደ ስኬት እየገሰገሰች ትገኛለች። እየነጠረ ስላለው የመቅድ የስኬት ጉዞ አዳዲስ ነገሮች እንነግራችኋለን። እዛው የመቅደስ ኢቤስ ቤት የነበረችውና በወሊድ ሰበብ ወጥታ ዳግም ሳትታይ በዛው የጠፋችውና የወሊድ እረፍት ላይ ነች ትመልሽ ያለች የተባለችው ሊያ ከነ ባለቤቷ አልፎ የነበሩት የወሊድ እረፍቷ አብቅቶ አሁን ባልና ሚስቱ ተያይዘው አንድ የቴሌቪዥን ጣቢያ ሊገቡ መሆኑ ተሰምቷል። ሊያና ባለቤቷ ይመለሳሉ ወደተባለበት ኢቢኤስ መመለሳቸው ቀረ ወይስ የትኛው ቲቪ ገቡ? እነዚህን ሁለት ባለትዳሮች ጠቅልሎ የወሰዳቸው አባይ ቲቪ ነው ወይስ ሌላ? ሁሉንም እናጫውታችኋለን። እናንተ ብቻ ሰብስክራይብ፣ ላይክ እያደረጋችሁ ቪዲዮውን ለወዳጅ ዘመዶቻችሁ አጋሩ። ይመቻችሁልኝ። ከኢቢኤስ ጋር ከተለያየች ገና 15 ቀን እንኳን ያልሆናት ተወዳጇ የፕሮግራም አዘጋጅ መቅደስ ደበሳይ ኢቢኤስ ውስጥ አይደለም አግኝታው አልማውም፣ የማታውቀው ነገር አባይ ቲቪ ከገባች በኋላ ገና በሳምንቱ ሆኖላታል። ዲኤምሲ ሪል ስቴት ለመቅደስ ደበሳይ ባለሦስት መኝታ ቤት ቅንጡ አፓርትመንት በስጦታ አበርክቶላታል። ይህንን ማን ጠበቀ? ደስታዋን መቆጣጠር አቅቷትም፣ በእንባ ተሞልታ ታይታለች። ትልቁን ስጦታ ቤትን የሚያህል ነገር ለእኔ መስጠታችሁ ሚችስ ማመን ያቅተኛል። አመሰግናለሁ። ግን ሁሉም ሰው ጓዳው የሸፈነው ነገር ሁሉ እንዲፈታለት በጣም እንደሴት እመኛለሁ። ኢቢኤስ ቴሌቪዥን እንደሚታወቀው በስሩ ለሚሰሩ ሰራተኞች ከደሞዝና ከአበል ሌላ ለሰራተኞቹ የራሳቸውን ተጨማሪ ገቢ እንዲያገኙ አይፈቅድም። ለምሳሌ ያክል መቅደስ ደበሳይ ኢቢኤስ ውስጥ ሆና የራሷን ዩቲዩብ ቻናል መክፈት እና መስራት አትችልም ነበረ። መቅደስን የሚፈልጉ ማስታወቂያዎች፣ ስፖንሰሮች ኢቢኤስ ሙሉ ገቢውን ይወስድ ነበረ። በቴሌቪዥን ደረጃ መቅዲ ደሞዝ ተከፋይ እንጂ በፐርሰንትም ሆነ በሌላ መልኩ ገቢ አታገኝም ነበረ። አባይ ቲቪ ግን ከዚህ የሰማይና የምድር ልዩነት ያለው እድል ነው ይዞላት የመጣው። አሁን መቅደስ ደበሳይ በአባይ ቲቪ ሆና የራሷን ፕሮግራሞች በዋናው ማሰራጫው ብቻ ያስተላልፈዋል። ፕሮግራሙን ዩትዩብ ላይ በመጫን ደግሞ መቅደስ ደበሳይ ተጠቃሚ ትሆናለች። መቅደስ በዩትዩብ ማስታወቂያዎች ከመጡላትም ሙሉ በሙሉ ገቢው ወደ እሷ ብቻ ይሆናል ማለት ነው። ከኢቢኤስ መለያየቷ አሁን የሆነውና በብርሃን ፍጥነት ከአባይ ቲቪ ጋር የተቀላቀለችው መቅደስ ደበሳይ አባይ ቲቪ ከገባች በኋላ የተጀመረው አዲስ የስኬት ጉዞ አጀማመሯን አሳምሮላታል። እስካሁን ባቀረበቻቸው በሁለት የአባይ ቲቪ የመጀመሪያ ፕሮግራሞቿን ሰው ያልነበረውን አዳዲስ ተመልካች አግኝቷል። የመቅዲ አድናቂዎች ወዳጆቿ የአባይ ቲቪ አዲስ ተመልካች ሆነዋል። አባይ ቲቪ በሁለት ሳምንት ውስጥ ያገኘውን አዲስና ተጨማሪ ተመልካች የመቅደስ ስኬት ነው እየተባለለት ይገኛል። በታታሪነቷ እና በጥረቷ ብዙዎች የሚመሰክሩላት መቅደስ ደበሳይ አፍዛዥ ፈገግታዋን እያሳየች ለሚዲያ በሚመጥኑ የተመረጡ ቃላትና ጨዋነት በሰል ያሉ ጥያቄዎችን እንግዶቿን በማይረብሽ መልኩ በመጠየቅና በኢትዮጵያዊነት ስርዓትና ቁጥብነት፣ እንዲሁም ጨዋ አለባበሷ በድንቅ ብቃት የምትሰራ ጋዜጠኛ ናት እያሉ አድናቂዎቿ ያሞካሻታል። የግል ሕይወቷ አደባባይ ባይወጣ መልካም ነው የምትለው መቅደስ በአንድ ወቅት አፈትልኮ በወጣው ቪዲዮ ምክንያት የገጠማትን መንገዳገድ ፈታ፣ በይቅርታ በእንባ ተመልሳ ስትመጣ ያሳየችው የመጸጸትና የይቅርታ ልብ በራሱ መልካም ማንነቷን ቁልጭ አርግቶ የሚያሳይ ነበር የሚሉ በርካቶች ናቸው። ከገጠመኝ በኋላ እዚህ መገኘት ተገብቶኝ አይደለም በሰዎች ምክንያት እዚሁ ተገኘው ስትልም ተሰምታ ነበረ። የብዙ ሰዎች እርዳታ ተጨምሮበት መመለሷና እጇን ይዘው እንዳነሷ ስትናገርም ነበረ። ያኔ ነገሩ ከተፈጠረ በኋላ ወደ ስሯ እንድትመለስ ስለረዳትና ስላመሰገነችው አሁን ከአመታት በኋላ ስለለቀቀችው ኢቤስ ላይ ምንም ክፉ ነገር ከአፏ ሳይወጣ ይልቁንስ ስለ ኢቤስ እንባ ተናንቋ ስትናገር ታይታለች። በኢቤስ ግን ይህ አይታሰብም። አይደለም ይሄ የራሷን ማህበራዊ ሚዲያ መኖር እንኳን አይቻልም። ከቲክቶክ ውጪ በዩቲዩብ መስራት የማይታሰብ ነበረ። እግረ እርጥብ የሆነችው መቅደስ ደበሳይ አባይ ቲቪን ከመቀላቀሏ ገና በሳምንቱ ነው ባለሶስት መኝታ ቤት የቤት ስጦታ የተበረከተላት። በእንባ ታጅባ ይህንን ስጦታ ከዲኤምሲ ሪል ስቴት ተረክባለች። እኛም እንኳን ደስ አለሽ ብለናል። በጣም አመሰግናለሁ። ምንም ቃል የለኝም እኔ ለሚያከብሩኝ ለኢትዮጵያ ሕዝብ ከቃላቴ በላይ ነው። በጣም ብዙ ነገሮችና ሌላም ደስ ያለው ሰው አለ። እንኳን ደስ አለሽ እንላለን። ከቀድሞ የኢቢኤስ መዝናኛ ፕሮግራም አቅራቢ ናት። በርካቶች ይወዳታል፣ ይንሰፈሰፉላታል። ጋዜጠኛ ሊያ እንደ ዋዛ እንደ ወጣች አልተመለሰችም። ከዛሬ ነገ ልትመለስ ነው ሲባል የወሊድ ፍቃድ ወጥታ ቀርታ እስከ ዛሬ ምንም የተባለ ነገር አልተባለም። የወሊድ ፍቃድ አብረው የሞሉ ይመስል ኢቢኤስ ቴሌቪዥን ውስጥ ላይ ይሰራ የነበረው ባለቤቷ አብሯት እንደወጣ አልተመለሰም። ሊያ ምንም እንኳን በወሊድ ፍቃድ የወጣች ቢሆንም እንደ ወጣች ከነመፈጠሯን ተረስታለች። ዓለም ላይ በአንድ ወቅት ሲታዩ የነበሩ ሰዎች ድንገት ጥፍት ሲሉ እከሌ የጠፋ ምን ነካው ተብሎ ከመፈለግ ይልቅ በፍጥነት ይረሳል። እነ ሊያና መቅደስ ደበሳይ ያሉበት ሙያ ደግሞ የተረሱና ድጋሜ እንደ አዲስ በተመልካች የተለመዱ አይሆኑም። ሊያ ብዙ ከመጥፋቷ የተነሳ ተረስታ ቆይታለች። ብልኋ መቅደስ ደበሳይ ፊቷ ሳይረሳ በትኩሱ የገነባችው የራሷ ብራንድ ነቅነቅ ሳይል ወደ ራሷ ስራ፣ ወደ ተቀጠረችበት ቴሌቪዥን ጣቢያ አባይ ቲቪ መጥታለች። በህዝቡ ሳትረሳና የነገሮች ትኩስነት ሳይጠፋ አጠዳድፋ ስራዎቿን መጀመሯ ጅማሬ ላይ እየታየ ላለው ስኬቷ ትልቅ ምስጢርና እንደ ሊያ ጠፍቶ ለሚቆይም ጥሩ ማሳያ ነው ተብሏል። ታዲያ ተያይዞ ጠፍቶ የከረሙት ጥንዶቹ ሊያና ባሏ ሀገሬ ቴሌቪዥን መግባታቸው ተሰምቷል። ጥሩና ተመስገኝ ፕሮግራም አቅራቢ የሆኑት በኢቢኤስ ውስጥ ላይ ይሰሩ የነበሩት ጥንዶቹ ሀገሬ ቲቪ ላይ ምን ይዘው እንደሚመጡ አብረን እናያለን። ከላይ እንደጀመር ነው ለአዲሱ የሥራ ስምምነቷ እንኳን ደስ አለሽ ማለት እንወዳለን። ለእነርሱም መልካም ዕድል። ውድ የድንቅ እይታ ቤተሰቦች ለዛሬ ያስኩት ቪዲዮ ይህን ይመስል ነበር። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ፣ መልካም ቆይታ ይሆንላችሁ። ቡና ቡና፣ መሀል አራት ኪሎ ነው ያለሁት። ቡናን በረቀቀ መንገድ እንዲህ የተጠበበበት የለም ለማለት ያስደፍራል።

እንግዳ ሲመጣ ምን እንድታዘዝ? ቡና ሲባል አው በጣም ሌሎች ስሊዮን ስኳሩ ቡናው ተደፋ የሚባል ነገር የለም። ማሽን ጠቃርቁ። የትኛው ሀገር ቡና ይሆንል ተብሎ ምን ያማክል? ወይስ ቡናውን ቆልቶ ፈርች ኤክስፖርት ማድረግ ይቀላል? ይህን ከመግዛት መሸመት የሚፈልጉ ካሉ ለጊዜው እናንተ ጋር ለጊዜው ሚያጋ ነው። ሱፐርማርኬቶች ላይ እናስገባለን። እዚህ እንደምትመለከችው ሁሉም አልኮል ፍሪ ናቸው። ነገር ግን ባር ሲበዛ አልኮል ይገኝበታል። ብዙ ሰው ጥያቄ ነው ምን ይባላል? ያ ካስካር ወይም ጀንፈል በመባል ይታወቃል። በድራፍት መልክም ደግሞ ቡናን አዘጋጅተን የቡና ድራፍት በሀገራችን ለመጀመሪያ ጊዜ የቡና ድራፍት ነው። አታስቡ ብዙ አልኮል አናት ላይ የሚወጣ ሰው አይደለም? ነው መጥተው ቡናን ምንድን ነው ከመውራት ከወሬ ባለፈ ራሳቸው መቶ ፕራክቲስ አድርገው የሚቆሉበት ራሳቸው ይፈጫሉ። ራሳቸው የተለያዩ ሩም ሳይዝ አለን፣ ለ12 ሰው፣ ለ14 ሰው፣ ለ20 ሰው፣ ለ24 ሰው የተለያየ ሩሞች አሉ። አንዳንድ ጊዜ መሰብሰቢያ አዳራሽ ቦሪንግ መሆን የለበትም አይደለ? ፈጠራ ያለበት የተወሰኑ ነገሮች አክቲቪቲ እያደረግ ሲሆን ሀሳቡም የመግባት ነፃነት አለው። ብዙ እንደለፋችሁበት ያስታውቃል። ከፍ ያለ ነው። በጣም ክላስ አለው የአንዳንዱ ነገር። እቺ በትንሿ ናት። እኛ ህልማች ድሪም ከዚህ በላይ ኢትዮጵያን ቡና ተባብረን ሁላችንም ከዚህ በላይ መስራት ማድረግ እንችላለን። በጣም በመጎብኘቴ በማየቴ በጣም ደስ ብሎኛል እና በጣም እናመስ